አለኝ ውድና የተከበራችሁ የሀብት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ያለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዴት ናችሁ አላችሁ ወይ? ዛሬ በአዲስ ቪዲዮ መጥቼላችኋለሁኝ። ዛሬ አሳያችሁ ሁለት ነገሮች እናሳያችኋለሁ ማለት ነው። የዩቱብ ስቱዲዮ እንዴት አደርጋችሁ ቪዲዮዎቻችሁን ኤዲት እንደምታደርጉ ማለት ነው። ማለት ላይቭ በምትገቡ ሰዓት ብዙዎቻችሁ የምትሰሩት ስህተት አለ። ምናልባች ፕራይቬት አድርጋችሁ እየገባችሁ እንትን ላይቫችሁ የገባችሁበት ቪዲዮ ሰዎች ዘንዳ እንዳይደርስ ይሆናል እንዳያዩት፣ እናንተ ብቻ እንድታዩት እየሆነ ያስተቸገራችሁ ልጆች እና እንዲሁም ደግሞ ቪዲዮ አፕሎድ በምታደርጉ ሰዓት ያንንም ደግሞ በፕራይቬት አፕሎድ አድርጋችሁ ሰዎች ዘንዳ እንዳይደርስ የሚሆንባችሁ ልጆች አላችሁ እና እሱን ለማስተካከያ አፕሊኬሽን ዩቱብ ስቱዲዮ ያስፈልጋችኋል ማለት ነው። እና በዚህ ጋ በዚህ በዩቱብ ስቱዲዮ እንዴት አደርጋችሁ ማስተካከል እንዳለባችሁ ላሳያችሁ መጥቻለሁ ማለት ነው። ማሳያችሁ ምንድን ነው? ላይቭ በምትገቡ ሰዓት እንዴት አደርጋችሁ ፕራይቬት ወይንም ደግሞ ፐብሊክ ማድረግ እንዳለባችሁ፣ እንዴት እንደምትፈልጉት አድርጋችሁ እንዴት እንደምታደርጉ እሱን ላሳያችሁ መጥቻለሁ። ሁለተኛ ደግሞ ቪዲዮ ዳውንሎድ አድርጋችሁ የፊት ለፊቱን ተምኔል ወይንም ደግሞ ፊት ለፊት የምታደርጉትን ፕሮፋይሉን ለማድረግና እስከምታስተካክሉ ድረስ በፕራይቬት አደርጋችሁ ኋላ ካስተካከላችሁ በኋላ ሌሎች ቦታ እንዲደርስ ፐብሊክ እንዴት አደርጋችሁ እንደምታሳዩ በዚህ አፕሊኬሽን እንዲታርግ ኤዲት እያደረግኩኝ አሳያችኋለሁ። አብራችሁ ተከታተሉ። በተለይ አዳዲስ ዩቱበሮች የምሰሩት ስህተት የዚህን አፕሊኬሽን ጥቅሙ ስለማታውቁ ነው ማለት ነው። ዩቱብ ተጠቃሚዎች ግዴታ ይሄን አፕሊኬሽን ያስፈልጋችኋል ማለት ነው። የዩቱብ ስቱዲዮ ይባላል ቪዲዮ ኤዲት ማድረጊያ። ያኔ ዳውንሎድ ካደረጋችሁ በኋላ ማስተካከል ፕራይቬት፣ ካለ እንትን ኮፒራይት ካለባችሁ ወይንም ደግሞ ታይትል ለማስተካከል ፕራይቬት፣ ፐብሊክ ለማድረግ ምናምን በቃ ይሄ አፕሊኬሽን ያስፈልጋችኋልና እንደት አድርጋችሁ ጥቅሙን ላሳያችሁ መጥቻለሁኝ። እስከመጨረሻው አብራችሁ ተከታተሉኝ። ዩቱብ ስቲዲዮ እንገባና ከዛ በዚህ እንገባለን እንዳይረዝምባችሁ ፈጠን ፈጠን አድርጌ ለማሳየት ሞክራለኝ። በዚህ መልኩ ቪዲዮዎቻችሁ ይመጣላችኋል። እኔ አሁን ለምሳሌ ማንም ሰው እንዳያየው አድርጌ እዚህ ጋር ያስቀመጥኩት ቪዲዮ አለ ማለት ነው። ሌሎች ሰዎች ዘንዳ እንዳይደርስ የምታደርጉት እና የምትሰሩት ስህተት ላሳያችሁ። ለምሳሌ አሁን ይሄንን ቪዲዮ እኔ ለማስተካከል ወይም ኤዲት ለማድረግ ቪዲዮውን እጫናለሁ። ቪዲዮውን ስጫ ነው በዚህ መልኩ ይመጣልኛል። እንደምታዩት እዚህ ጋር ፕራይቬት ነው። ከዛ እዚች ጋር ይችን እንጫናለን። ይችን እንጫንና አሁን ኤዲት ማድረግ እንችላለን እዚህ ጋር ማለት ነው። አሁን እዚህ ጋር የዩቱብ ፕሮፋይላችሁን ተምኒሉን ለማዘጋጀት ይችን እንጫናለን። ተምኒሉን ለመቀየር ከዛ በዚችጋ ጋር ይችን እንጫንና ያዘጋጃችሁት ተምኒል ይችን ስትጫኑ ወደ ጋላሪ ያስገባችኋል። ከዛ ከጋላሪ መርጣችሁ ትቀይሩታላችሁ ማለት ነው። ከዛ እዚጋ ጋር ደን ትሉታላችሁ መጨረሻ ላይ እኔ ለናንተ ለማሳይ ለማሳየት ስለሆነ አልቀይረው። ከዛ እዚ ጋር ደግሞ ይሄንንም ርእሱን ለማስተካከል ከፈለጋችሁ እዚጋ ጋር እንደዚህ ተራጉና ትጨምሩበታላችሁ ወይንም ደግሞ ትቀንሱታላችሁ ማለት ነው። በሚቀጠል እዚህም ዲስክሪቤሽኑ ላይ እንደዛው መጨመርም ከፈለጋችሁ መጨመር፣ መቀነስም መጨመር ከፈለጋችሁ መቀነስ፣ የምትቀንሱት የምታስተካክሉት ካለ እንደዚህ እያደረጋችሁ ትቀንሳላችሁ ማለት ነው። እናንተ ፖስት ስታደርጉ የምትሰሩት ስህተት ምንድን ነው? እንደዚህ ፕራይቬት፣ እዚች ጋ እዚች ጋ ነው የእናንተ ስህተት እዚች ጋ እና ሁለተኛው ደግሞ እዚች ጋ ነው ማለት ነው። እነዚህ ሁለቱ በተለይ በተለይ ይሄ አሁን ይችን እዚች ጋ ትጫኑና እዚች ጋር ትጫኑና ፐብሊክ ስታደርጉት እኔ አሁን ፕራይቬት ነው ያደረኩት፣ ማንም ሰው እንዲያየው ማለት ነው። ግን እናንተ ግን ፐብሊክ አደርጉት፣ ማንኛውም ሰው እንዲያየው። ፐብሊክ እችን አንድ ጊዜ ስትጫኗ ትበራለች ማለት ነው። ስለዚህ ፐብሊክ የምትለው ላይ እዚህ ላይ ነው ማድረግ ያለባችሁ። ይቺ እዚች ጋ ያለችው እዚ ጋ ያለችው መጀመሪያው ላይ ካደረጋችሁት ህጻናት ልጆች ናቸው ማየት የሚችሉት ቪዲዮቻችሁን ማለት ነው። ከ18 ዓመት በታች ያሉ ልጆች ብቻ ናቸው የእናንተን ቪዲዮ ማየት የሚችሉት ኮሜንት መስጠት አይቻልም። ኮሜንታችሁ ኦፍ ነው የሚሆነው ማለት ነው። ስለዚህ እዚህ ላይ አድርጉ። ዩቱብ ከ18 ዓመት በላይ ስለሆነ የሚፈቅደው እዚች ጋ ነው። እናንተ ሁለተኛዋ ላይ ነው ማድረግ ያለባችሁ ማለት ነው። ከዛ ቀጣ ላይ ደግሞ ፕሌሊስት ማድረግ ትችላላችሁ ፕሌሊስት አዘጋጅታችሁ አዘጋጅታችሁ የምን እንደሆነ ለጸጉርም ከሆነ ዩቱብ ማስተማሪያም ከሆነ ስለ ምግብ ከሆነ እዚህ ጋር ታስቀምጣላችሁ ማለት ነው ለጸጉር ስለሆነ የሰራሁት እኔ ለጸጉር የሚለው ላይ ነው ያደረኩት ማለት ነው ሌላው ደግሞ እዚችጋ ታግ ታግ ላይ የእናንተ ሰርች ሲደረግ አሁን ለምሳሌ ይሄ ነገር እንዴት ነው አሰራሩ ተብሎ ሰርች ሲደረግ እንዲወጣ ስትፈልጉ የምትሰሩትን ነገር እዚችጋ ታግ ማድረጊያው ላይ ትጥፋላችሁ ለምሳሌ የጸጉር እድገት የጸጉር እድገት ላለሁ እኔ ለምሳሌ የጸጉር ስለሆነ የሰራሁት ማለት ነው። የጸጉር እድገት ብላችሁ እዚህ ጋር ትጽፉና እንደዝመታ ስታደርጉት ታች ላይ ደግሞ ድጋሚ ጻፉ ይላችኋል። የምትፈልጉትን ያክል ያክል በዚህ ጋር እንዳለ በሙሉ መጻፍ ትችላላችሁ ማለት ነው። እንደዚህ ያደረጋችሁ እንደዚህ ያደረጋችሁ ለእናንተ ለማሳየት ስለሆነ እኔ ዝም ብዬ እንደዚህ ያደረኩ ላሳየችሁ። እንደዚህ ያደረጋችሁ እየጠፋችሁ ከዛ መጨረሻ ላይ ስታጨርሱ እዚች ጋር ትገቡና መጨረሻ ላይ እዚች ጋር ሴፍ ታላችሁ ማለት ነው። ሴፍ ትሉታላችሁ ማለት ነው። ይችን ፕራይቬት ይችን እንደዚህ የማይሆን ሳይሆን ማድረግ ያለባችሁ ፐብሊክ የሚለውን አድርጉ ፕሊስ። እንደገና ደግሞ ይሄንን ኖት ኢት ኢዝ ኖት ሜድ ፎር ካይንድ የሚለውን ላይ አድርጉ ማለት ነው። ዩቱብ ላይፍ ስሰሩ የምሰሩ ስህተት ስላለ ላሳያችሁ ደግሞ እሱን ማለት ነው። እዚህ ጋር ትጫናላችሁ ከዛ ያስመርጣችኋል። በእንደዚህ መልኩ ያስመርጣችኋል ቪዲዮ ላይ ነው አሁን ያለ የኔ። ከዛ እንደ ዝን ተንሸራትቱና ላይቭ የምትለው ላይ ታደርጋላችሁ ማለት ነው። ከዛ ኮንቲኒው የምትለዋን አንድ ጊዜ ትጫናታላችሁ ይችን ማለት ነው። ከዛ በዚህ ይመጣላችኋል። ይሄን አንድ ጊዜ ትጫናላችሁ፣ መልሳችሁ ትጫናላችሁ። ከዛ በዚህ መልኩ ያመጣላችኋል። ከዛ እናንተ ማድረግ ያለባችሁ እጅች ጋ ይችን ትነኩና የምትፈልጓቸውን ነገሮች ታስተካክላላችሁ ማለት ነው። በዚህ መልኩ ይመጣላችኋል። እዚች ጋር በዚች መልኩ ሲመጣላችሁ እዚች ጋር አለች ቀስቷ ማለት ነው። እዚች ጋር ኢዲት ማድረጊያ የፕሮፋይል ፕሮፋይል በፎቶ ብቻ ከማድረግ ተፈልጋችሁ ተምኒል ለማዘጋጀት ማለት ነው፣ ፕሮፋይል ከዛ እዚች ጋር እዚች ጋር ሁለተኛዋን አፕዴት ተምኒል ይላል። ይችን አንድ ጊዜ ትጫናላችሁ። ከጋላሪ ያዘጋጃችሁት ተምኒል የፊት ለፊት ፕሮፋይል ይመጣላችኋል። ከዛኔ ለምሳሌ አንዱን ላድርግ ይሄንን ላድርግ ለምሳሌ ለእናንተ ለማሳየት ስለሆነ፣ ከዛ ታስተካክሉታላችሁ። ይህን እንደዚህ አድርጋችሁ ታስተካክሉታላችሁ ማለት ነው። ከዛ እዚች ጋር ሴቭ የምትለውን ታደርጋላችሁ። ሴቭ። ከዛ ቀጥሎ ደግሞ ምንድን ነው፣ እዚህ ጋር ርዕስ ትጥፋላችሁ። እዚ ጋ ርዕስ ትጥፋላችሁ። የምትፈልጉትን የምትገቡበትን ርዕስ ትጥፋላችሁ ማለት ነው። ርዕሱን ትጥፉና ከዛ ሁለተኛው ላይ ደግሞ ይህን ርዕሱን ከጻፋችሁ በኋላ ደግሞ ዩቱብ ላይቭ ላይ ስትገቡ እዚች ጋር ስህተት የምትሰሩት ማለት ነው። ማንም ሰው የማያየው እዚች ጋር ስለምታረጉት ነው፣ እንደዚህ ስለምታረጉት ማለት ነው። እዚህ ላይ ማድረግ ሳይሆን ያለባችሁ እዚች መጀመሪያ የቱ ላይ ነው ማድረግ ያለባችሁ? ላዩ ላይ ስትገቡ እዚች ጋር ፐብሊክ የምትለዋን ተነካላችሁ ማለት ነው። ከዛ ቀጣይ ደግሞ ሁለተኛው ደግሞ ይሄንን ፕሊስ ይሄንን ማረጋገጥ አለባችሁ ማለት ነው። ይችን ትነኩና አሁን እኔ ትክክለኛ ላይ ነው ያለው። ሁለተኛው ላይ ነው ማድረግ የምፈልገው ማለት ነው። ምክንያቱም ከ18 ዓመት በላይ ያለ ሰው እንዳይሆን ስለሆነ የምፈልገው። እዚሽ ጋር ካረጋችሁት እዚሽ ጋር ካረጋችሁት ከ18 ዓመት በታች ያለ ነው ማየት የሚችለው ማለት ነው። ለሕጻናት ብቻ ነው፣ ኮሜንት መስጠት አይቻልም። ሁለተኛው ላይ አድርጉ ማለት ነው። ሁለተኛው ላይ አድርጉ። ኋላ ከጨረሳችሁ በኋላ ምንድን ነው ማድረግ ያለባችሁ? ታች ጋር ጎ ላይቭ የምትለዋን አንድ ጊዜ ትጫናላችሁ ማለት ነው። ጎ ላይብ በምትለው አንስ ስትጫኑ ቀጥታ ወደ ላይብ ትገባላችሁ ማለት ነው። እና እንደዚህ አድርጋችሁ ማስተካከል አለባችሁ ማለት ነው።